ሰላም ጓደኞቼ እንዴት ናችሁ? ደህና ናችሁ? የጽጌ ሬዳ ቤተሰቦች፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ እንደው ሰው ሀገር ሆነን ስንሰራ ይሄ መልእክቴ ለእኛ ብቻ አይደለም፣ አረብ ሀገር ላለንዎች ብቻ ሳይሆን በሞላ ዓለም አሜሪካም፣ አውሮፓም ሁሉም ዓለም ያለኖች ልጅ ጥለን የመጣኖች ትንሽ በአውሮፓ ውስጥ ያሉት በራሳቸው መንገድ ስለሚጓዙ ምንም ላይ መስላቸው ይችላል። ግን አረብ ሀገር ያለነው ግን ልጅ ጥለን ለቤተሰብ የመጣን እግዚአብሔር ፈቅዶ ወዶ ወደ ሀገራችን እስከምንገባ መጸለይ፣ እግዚአብሔርን መለመን ልጆቻችን ጋር እንዲያገናኘን። ገባችሁ? መጀመሪያ ልጅን ጥለው መምጣት በጣም ከባድ ነው። እንደሚወራው አይደለም። እኔ በፊት ሳልወልድ ቢኖረ የኑሮ ልጅ በቃ ትቼ መጥቼ ያድግ ነበር ል ነበረ፣ ግን ኑሮኝ ትቼ ስመጣ እኔ ነኝ ያለሁትን ስቃይ ያለሁት ስቃይ በጣም ነው። ልጅ የሚናፍቀኝ በጣም በእውነት ነው የምነግራችሁ። በቲክቶክ ወጥቼ አለማልቀሴ ነው እንጂ በጣም ነው። ምንስለ ያውቃሉ፣ ግቢ እኔ ብቻ አይደለሁም እኔ ጋር የምተኛው ልጅ ጥላ ነው የመጣች። ብዙ ሰዎች ብዙ የማዳም ቤት የሚሰሩ ልጅ ጥለው የመጡ ብዙ አሉ፣ እንደኛ ማለት ነው። ስለዚህ አንዴ ቤተሰብ ላይ ጥለን መጠናሉ አይደለ? እግዚአብሔር ይናፍቃል። በጣም ስቃይ ነው። እኔ ያለሁት ያለሁት ስቃይ ነው። በቃ ልጄ በጣም ነው የሚናፍቀኝ። በእውነት ነው የምነግራቸው። ግን እግዚአብሔር ፈቅ እግዚአብሔር በሰላም እንዳያወጣን በሰላም አገናኝቱን። ደግሞ እግዚአብሔር እስከሚያገናኝ በትግስት በሰላም መጠበቅ እግዚአብሔርን መለመን ነው ውዴ። የምታለቅሽ ልጅ አለሽ ቲክቶክ ላይ ለዛ ነው ዛሬ የገባሁት። እና አንቺ ብቻ አይደለሽም ልጅ ጥለሽ የመጣሽ ውዴ። ብዙ ሰዎች ልጅ ጥለው መጥተዋል። ብዙ በሞላ አለም ልጅ ጥሎ ያልመጣ የለም፣ ስደት ያልመጣ የለም፣ ችግር ያላወጣው የለም ውዴ ስለዚህ ምንድነው አረብ ሀገር የምትመጡ ልጆች ሰዎች ልጅ ጥላችሁ ባትመጡ ነው ደስተኛ። ምክንያቱም በጣም ስቃይ ነው። በጣም የሚናፍቁ በጣም እኔ አሁን በጣም ነው ልጅ የሚናፍቀኝ እንግዲህ፣ ከራሴ ነው እንግዲህ እኔ ብዙ ጊዜ የምናገር ከራሴ ነው ብያቸዋል። በጣም ነው የሚናፍቅ አለ ቲክቶክ ላይ ወጡ አለ ማልቀስ ነው ማልቀስ ነው እንጂ የቀረኝ ተውኝ። እኔ በጣም ነው የሚናፍቀኝ እና እንደኔ ውስጣችሁ ደግሞ ፈንቅሎ ወጦ በቲክቶክ የምታለቅሱ በጣም ከአንድም ሶስት አራት ቪዲዮ ዳውንሎድ አድርጌያለሁ፣ ግን አንዷን ነው የምለቅላችሁ እና የምልላችሁ ነው። በእርግጥ ልጅ ጥሎ መምጣት ከባድ ነው፣ ራሴም እያየሁት ስለሆነ ግን እግዚአብሔር ፈቅዶ እስከምንገናኝ ከልጆቻችን ጋር ከልጆቻችን ጋር በትዕግስት ከሰዎች ጋር መጣላትም ሳይሆን ስራችሁንም መርሳት ሳይሆን ደግሞ ምን አለ መሰላችሁ ስራ ሁሉ ትረሳላችሁ ልጃቸውን ስታስቡ ስራ ትረሳላችሁ እኔ እረሳለሁ እኔ በእውነት ሽንት ቤት ላጥፍ ገብቼ መጥረጊያ አጠገቤ ሆኖ አንድ ሰዓት ሙሉ የምፈልገው ሰዓት አለ ለምን ልጅን ስለማሰብ በጣም የማሰብ በጣም የሚናፍቀኝ ልጄ እና አቃለሁ ስለተቸግራችኋል ግን እግዚአብሔር በምታምኑት ሃይማኖት ሙስሊሙም ሆናችሁ ካቶሊክም ሆናችሁ በምታምኑት ሃይማኖት ጸልዩ ጸሎት አርጎ እግዚአብሔር በሰላም እንዳወጣን በሰላም ከልጆቻችን ጋር እንዲያገናኝ። ግን ይከብዳል፣ እንደሚወራው አይደለም። እና ውዴ፣ ምን ልልሽ ነው? ላንቺ ነው መልክቴ። አይዞሽ፣ እግዚአብሔር አንቺ ብቻ አይደለሽም ልጅ ጥለሽ የመጣሽ፣ ሁሉም በየቤቱ ልጅ ጥሎ የመጣ ነው። እሺ። እና ልጅ ጥላችሁ የመጣችሁ ሕጻን ከሆነ እንዲያው እመቤቴን፣ በጣም ትልልቅ ልጆች ጎረምሳ ጥላችሁ የምትመጡ ልጆች ሰዎች ደሞ በጣም ብዙ ናቸው። ልጄ ትምህርት ቤት ሊማር ነበር ትቼው የመጣው እየተማረ ነበር። አሁን ግን ያልሆነ ነገር ለምዶ ጠበቀኝ ብላችሁ፣ ብዙዎቹ ደግሞ በቲክቶክ ወጥ እየወጣችሁ እየተናገራችሁ ነው እና የምንላችሁ ነው። በእርግጥ ልጅ ይከብዳል። ልጅ እግዚአብሔር በሕይወት ካለች እናት አባት ቢያሳድገው ነው ጥሩ። ግን ካልተቻለ ደግሞ ጥለን መጠናል አይደለ። በትዕግስት ነው። በትዕግስት ሰዎች ጋር ሳንጠላ በሰላም በፍቅር ጨርሰን ወደ ሀገራችን እስከምንገባ ድረስ በትዕግስት ነው። ውድ እና ምን ልላችሁ ነው፣ ልጅ ጥላችሁ የመጣችሁ አይዟችሁ፣ አይዟችሁ። በቃ እግዚአብሔር ጽናቱን ሰጥቶ አላማችሁ ጋር እስከምትደርሱ አይዟችሁ ባይ ነኝ እኔ። እኔም ልጅ ጥዬ ስለመጣሁ ማለት ነው። እና ምን ልላችሁ ነው? ልጅ ጥለን ስንመጣ ዞሮ ለልጅ ነው። ልጅ እንዳይርበው እንዳይጠማው፣ እኔም እንዳይርበኝ እንዳይጠማኝ ነው በቃ። እና ምን ልላችሁ ነው? እዚህ ጋር በቃ ነገ ሁለተኛ ድጋሚ ያረ እኔ በበኩሌ በእውነት ነው የምነግራችሁ፣ በእውነት ነው የምነግራችሁ በፊት ሳልወልድ እንዲህ ቀላል ይመስለኝ እንደሚወራው መስሎኝ ወልጄ ብመጣ አድጎ ይጠብቀኛል፣ አድርጎ አራ። አይደለም አይደለም አይደለም። ልጅ ጥሎ መምጣት ራሱ ሌላ በሽታ ማምጣት ነው በራሳችሁ ላይ። እኔ ራሴን ነው የሚያመኝ በቃ። ጠዋት ስነሳ ራሴን ያመኛል። ልጅ ያናፈቀኛል፣ በቃ ሁኔታውን ሳስበው ፊቴ ላይ ይመጣል፣ አለቅሳለሁ። እዚህ ብዙ ነን፣ አራት አምስት ነን። ከእነሱ ጋር ሄጄ ከአንዷ ጋር ሳወራ እረሳለሁ። በቃ እንዲህ ሰው ጋር ስራ ስገባ እረሳለሁ፣ ትንሽ እረሳለሁ። መልሼ ቁጭ ስልሽ ነው የሚናፍቀኝ። እና አንቺ ብቻ አይደለሽም የምታለቅሽ፣ ሁላችንም እያለቀስን ነው የምንሰራው። ስለዚህ አይዟችሁ፣ አይዟችሁ ባይ ነኝ። በቃ አይዟችሁ፣ እሺ ውዶች። ልጅ አላችሁ፣ ጥላችሁ ልጆቻችሁን የመጣችሁ አይዟችሁ እግዚአብሔር ከልጆቻችሁ ጋር እስከሚያገናኛቸው አይዟችሁ ውዶቼ አይዞሽ